ሻሻም እልባት አግኝቷል። በቲክቶከሮች እንዲሁም ደግሞ በጋዜጠኞች መካከል ከፍተኛ የሆነ ሰጠገባ እንዲሁም ደግሞ ከመስመር የወጡ ንግግሮችና ዘለፋዎችን ጭምር ስንመለከት ነበረ። በተለያዩ በቃ ጫማ ስንት ነው እዚህ ምክንያቱም እኔ ራሴ ነኝ ምዘርፍ ይህን ጫማ ኦንላይን የገዛው። ሰላም ጤና ይስጥልን ውድ የኢትዮጵያ ቤተሰቦች እንዴት ናችሁ? እንዴት ከረማችኋል? ሳምንቱ እንዴት ነበረ? ዛሬ እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መተናል። ሁላችሁም የትም መሄድ አይቻልም። ሰብስክራይብ፣ ላይክ እና የሼር ምልክቷን እንግዲህ እየነካችሁ ከኔ ጋር እንድትቆዩ በትህትናና በፍቅር ጠይቃችኋለሁ። ወደ ቪዲዮቹ አንተ ሀብት ስትፈልግ፣ ሌላው ደግሞ ጤናውን እየፈለገ ነው። አንተ ጤናን ስትፈልግ፣ ሌላው ደግሞ እየሞተ ነው። አንተ ቅንጡ መኪና ትነዳለህ፣ ሌላው ደግሞ በመኪና አደጋ ይሞታል። አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል። አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው። አሁን አንተ ታለህበት ሁኔታ እንዲዋጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመንደርስ ብሎ እየጸለየ ነው። አንተ መንደር ታለፈ ፈገግታ ሌላው መንደር የንባረበት እየፈሰሰ ነው። ሽንት ቤት በገባህና በወጣህ ቁጥር ምግብ በበላህ ውሃ በጠጣህ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሟለት እየተጠቀመ ነው። አንድ ቋት ፍትህን ስትታጠብ፣ ሌላው ደግሞ ኮላሊቱን በመሳሪያ እየታጠበ ነው። ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ። እንግዲህ እናታችን ያስተላለፈችው መልእክት እንግዲህ ለሁላችሁም በጣም ትምህርት ይሆናችኋል፣ በጣም ይጠቅማችኋል ብዬ አስባለሁ። ልክ ነው እንግዲህ፣ የተናገሩት ነገር በሙሉ እንግዲህ ጆሮ ላለው መጠቀም ለሚችል ሰው በጣም በጣም በጣም ትልቅ መልእክትና በጣም ትልቅ ነገር ነውና እባካችሁ ይሄንን ነገር በደንብ ስሙት፣ ይጠቅማችኋል። አመስግኑ፣ ሁልጊዜ አመስጋኝ ነው መሆን ያለባችሁ። በነገራችን ላይ ባለን ነገር ተመስገን ማንል ከሆነ ያለን ነገር ራሱ ይወሰድብናል። እና እስቲ ሀሳብ አስተያየታችሁን ኮሜንት ላይ እየሰጣችሁኝ እንግዲህ ሰብስክራይብ እያረጋችሁ ፍቅራችሁን እየገለጻችሁልኝ ወደ ቀጣይ ቪዲዮ እናልፋለን። ወንዶቹም የወር አበባ እናያለን ብዙ ግን አይነገርም። እኛ ወንዶች አናይም፣ እኛ ወንዶች አናይም። ማየትም አንፈልግም። ራስን ችል አብራ እንዴ በግድ ካላያችሁ ነው እንዴ? ፖድካስት እና ኢንተርቪው የምታደርጉ ሰዎች፣ ዩቲውብ ላይ ፖስት የምታደርጉ እንዴ እንግዳችሁን ገምግሙ እንጂ ዝም ብለ እንዴ፣ ቀጥታ ከጋላሪ ነው እንዴ ፖስት የምታደርጉት? ኧረ በካፕካት እንኳን ኤዲት እና ከታርጉት። ይህንን ፓርት እንዲ የማይጠቅምና የሚጠቅም ኢንፎርሜሽን እንኳን እናንተ ልታስቀጽፉን ነው እንዴ? ከፈጣሪ ጋር ልታጣሉ ነው እንዴ ምን ነው ሚስማር ካልዘነበ አላችሁ እኔም በጣም ነው የሚገርመኝ ማለት ነው ፖድካስት ላይ የምታቀርቡትን ሰዎች አንዳንድ ሰዎች ምንም ሳታውቁ ምንም አይዲያ ሳይኖራችሁ እውነቱን ነው እኔ ከጋለሪ የምትፖስቱ ነው ይመስለኝ ወንድ ከመጀምሮ ነው ቆይ እንደዚህ አይነት ነገር ማየት የጀመረው እንዴ አረ ተው የምር ከፈጣሪ ጋር ታጣሉን ምንድን ነው ቆየ ሆናችሁ ያላችሁት አረ ተው ለዩቲዩብ ሽቄ ብላችሁ አማየን የማየንና የማይባል ነገር የሌለ ነገር አትፍጠሩ ስብእናችሁም እውቀታችሁም ታዋቂነታችሁም በጥሩ መንገድ ነው መገንባት ያለበት እንጂ ባልባሌ ነገርና በውሸት ባልሆነ አለሌ ነገር በኮተት ነገር መገንባት አለበት ብዬ አላስብም። እና ይህ ነገር ይስተካከል። ሀሳብ አስተታችሁን እስቲ ስጡኝ። ይህ ነገር ልክ ነው አይደለም? ጓደኞቼ ዛሬ ኳስ ተጫውቶ ነበር። የቡሬ ሜዳ ዋንጫ አሸንፎ አመጡል። አንተን ግን ልታየው አልቻልቅም። እኔ ናፍቀኛል። እንዴት እንደምችለው ካላት አላውቅም። አቢዬ አንተ ጨክነህ፣ እኔ ግን አልቻልኩ። በጣም ናፍቀኛል። አቢ ወይ ወንጫ ነው ያው ጓደኞቼ እንዴት እንደሚወደው አየህ። ይህን ሁሉ ፍቅር ግን አንተ ልታያል ቻልክም። ይሄ ሁሉ ስቃይ አንተ ልታያል ቻልክም። ለኔ ፈረደ በጣም የሚያሳዝንና በጣም ደፍ የሚለካ ቪዲዮ ነው። እንግዲህ ልጇን አታዋለች። እንግዲህ ለዚህ ጀኔሬሽን ደግሞ ወጣትም እኔ ማስተላለፍ የምፈልገው ነገር እባካችሁ፣ እባካችሁ ለቤተሰቦቻችሁ ስትሉ ኑሩ። የምር ነው ምላችሁ አብዛኞቻችሁ ካላችሁበት ችግር ለመደበቂያ ብላችሁ በጣም ብዙ ሱስ ውስጥ እየገባችሁ ነው። አለባሌ ነገር ውስጥ እየገባችሁ ነው። አንዳንዶቹ አንዳንዶቻችሁ ደግሞ እርድናም እየመሰላችሁ አጉል አጉል ነገር ውስጥ እየገባችሁ ነው። ካለፋችሁ በኋላ በነገራችን ላይ ማለት ነው ለእናታችሁ ነው ጦስ የምትሆኑት። እናታችሁ እንደዚህ ስታለቅ ምን አይነት ስሜት ይሰማችኋል? የምር ነው ምላችሁ። ይሄ ቪዲዮ በደንብ ነው መሰማት ያለበት፣ በደንብ ሼር መደረግ አለበት። እባካችሁ ለብዙ ሰው ሼር አድርጉት። እባካችሁ ለቤተሰቦቻችሁ ለእናታችሁ ስትሉ መኖር አለባችሁ ከተለያየ ሱስ እራሳችሁ እባካችሁ እንደምንም ብላችሁ ማለት ነው መውጣት አለባችሁ በነገራችን ላይ ሱስ ማለት ነው ስትገቡበት ማለት ነው ቀዳዳው በጣም ሰፊ ነው ለመውጣት ስትፈልጉ ደግሞ በጣም ነው ቀዳዳው የሚጠብባችሁና ለእርድና ብላችሁ ከጓደኞቻችሁ ጋር እኩል ለመምሰል ብላችሁ አጉል ሱስ ውስጥና አጉል አጉል ነገር ውስጥ አትግቡ አጉል የግሩፕ ጸብ አጉል አጉል ነገሮች ውስጥ አትግቡ ለቤተሰቦቻችሁና ለራሳችሁ ስትሉ ከሞታችሁ በኋላ ሁሉም ነገር ነው የሚቀረውና ይሄ ነገር ይስተካከል እባካችሁ ወጣቶች ምን ሊላት ነው ደግሞ ቤላ? እና ያምራል። ጥርስሽ ለምንድን ነው የምትሳቀቂው? አንተን እኮ ያስጠላል አልከኝ። ኧረ ያስጠላል። ቆይ አንድ ጊዜ እንጂ ወይ ላሳይሽ። እንዳንቺ አይነት ቆንጆ የሆነች እንትን አለች፣ ራፐር ሴት አለች። ጊዜ ግድ የለሽም ጊዜ ደጋግም የሚባየው ራሱ አይሰለችኝም። አባቴ ምት አያምር አልጠርሰች ግን ዝም ብዬ ስጫወት ነው። ሰው ያለምጣው አንዴ፣ ሰው ያለምጣው አንዴ። እኔ ደግሞ ይሄ ልጅ ማለት ነው የሚገርመኝ ማለት ነው ወዲያው አየር ላይ ላይቭ ላይ ገብተው ማለት ነው። ከዛ በኋላ የሚያወጣቸው ፎቶዎች ከየት ነው የሚያመጣው? ከየት ነው የሚያመጣው? እኔ በጣም ነው ጥያቄ የሚፈጥርብኝና በጣም አንፍር የሆነ ልጅ ነው። አንዳንድ ጊዜ ትንሽ ያልፋል እንጂ በጣም አንፍር ልጅ ነው እና እኔ ይህንን ነገር ኬት እንደሚያመጣ እንዴት እንደሚችል እንደዚህ መሆን በጣም ነው የሚገርመኝ። ሰላም ጤና ይስጥልኝ፣ እንዴናችሁ? እዚሁ ቁጭ ባልኩበት ነው ያሰብኩት ሆነ ጭንቅላት ነው። በጣም ይገርመኛል። ስድስተኛ ክፍል ቁጭ ብለን ስለ አንበጣ አካል ክፍሎች ለምንድን ነው የተማርነው? ስለ አንበጣ አካል ክፍል ምን አገባን እኛ፣ ምን ጠቀመን? አሁን ምንድን ነው የጠቀመን አሁን የሚያስረዳኝ ሰው አለ ስለ ሆድ አንዴና ጡጡላ ቹልቹላ ምን አገባን እኛ? ይቅርታ ስሜታዊ ከሆንኩባችሁ፣ እና ምንድን ነው ገርሞኝ ነው። አመሰግናለሁ አ ው እኔ የምር ነው የምላችሁ። እኔም በጣም ብዙ ጊዜ ማለት ነው ትምህርት ቤት ውስጥ የምንማራቸው በጣም ብዙ ነገሮች አሉና፣ አሁን ለምሳሌ ኤክስ እንፈልጓት ይላሉ፣ ወይ ዋይ እንፈልጓት ይላሉ። የማይሆን የማይባል ነገር አሁን ይሄ ስለአንበጣ የሆነ ነገር የሆነ ነገር ምን ማለት ነው? ቆይ ኧረ፣ በስመ አብ ግን እንኳንም ለማለፍ አብቅቶን፣ እንግዲህ ለማለፍህና እንደዚህ ቆመን ደግሞ ለማውራት እንኳንም አበቃን ፈጣሪ። ግን እስቲ ይሄ ነገር ምንድን ነው አሁን? አስተማሪዎች አንዳንዴ የማይባሉ ነገር እና የማይጠቅሙ ነገሮች ለምንድን ነው የማይስተምሩን? እስቲ ሀሳብ አስተታችሁን እስቲ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እናልፋለን። አሁን ጫማ ስንት ነው? እዚህ ጋር ባላወራው ይሻላል። ምክንያቱም እኔ ራሴ ነኝ የምዘርፍህ። ይሄን ጫማ ኦንላይን የገዛኸው ይሄን ጫማ ኦንላይን ላይ የገዛሁት ፋር ፌሽ ላይ ግን ያው እዚህ ዋልጠራው መኪና ነው። መነጽር ስንት ነው? ድራም አካባቢ ነው። አጠቃላይ እዚህ ጋር ፊት ለፊት የምናየው ነገር እኮ ራሱ አንድ ቤት ነው። አንድ ኮንዶሚኒየም። ምንም በቃ ትሰራለህ የምታገኘውን ገንዘብ እንዴት ሁኖ እንዴት ሁኖ እኔ በጣም ጥያቄ የፈጠረብኝ ነገር ማለት ነው በጣም ግር ያለብኝም ነገር ነው። እንግዲህ እንዴት አንድ ጫማ ስድስት ሺህ አምስት መቶ ዶላር እንዴት ሊሸጥ ይችላል? እንዴት ማለት ነው። በነገራችን ላይ እንግዲህ መነጽሩ ራሱ ማለት ነው አንድ ሺህ ስምንት መቶ ዶላር ነው ያለው። አንድ ሺህ ስምንት መቶ ዶላር በኢትዮጵያ ምቱት። በነገራችን ላይ ጫማው ራሱ ማለት ነው መኪና ይገዛል። ሀው እንዴት እንዴት የወላ የኑሮ መጠናችን የምር ጋይስ በጣም እየተራራቀ ነው። ፌር ነው ብላችሁ ታስባላችሁ? ግን አንድ መኪና አድርጎ መሄድ አንድ መኪና አድርጎ እንዲህ መሄድ ይከ- አይከብድም? ግን ኧረ ተው ኧረ ተው እኔ ግን ለምን ተጣጥለን እንደዚህ ግን እንደምንራራቅ እኔ ተጣጥለን ለምን እንደምንሄድ አናቅም አላቅም። ብቻ ግን ብቻ ወደ ቀጣይ ቪዲዮ እንለፍ። እቺ ልጅ እንግዲህ ታቋታላችሁ አላችሁ ብዬ አስባለሁ። እንግዲህ የናሆም ፎንቲ የድሮ ፍቅረኛ ነበረች እና እንግዲህ እዚህ ሶሻል ሚዲያ ላይ ደግሞ እኔ በጣም የሚደብረኝም እና በጣም የሚያስጠላኝ ነገር ምንድን ነው? አንድ ሰው ከተጣላ በኋላ ወደ ሌላ ፍቅረኛው ጋር ሲሄድ ምናምን ነገር ሌላ ሕይወት አዲስ ሕይወት ሲጀምር እያመጡ ፎቶ መለጠፍ የሆነ ነገር ማድረግ የሆነ ነገር ማድረግ በጣም የሚደብር ማለት ነው። ይሄ ደርጢነትና ይሄ ማለት ነው ያለ ማሰብ ችሎታ ጥግነት ነው እንግዲህ የሚያሳየው እንግዲህ ማለት ነው እና በጣም ነው የሚደብረው። የሆነ ሰው በቃ የሆነ ነገር አድርጎ ሁሉም ላይፍ አሳልፎ ወደ ሌላ ቦታ ይሄዳል። እንግዲህ ሁሉም ሰው ከበፊት ፍቅረኛው ጋር ምናምን ነገር ይቀጥላል ማለት አይደለም። መጣላት ይመጣል፣ ችግር ሊመጣ ይችላል፣ አለመግባባት ሊመጣ ይችላል። እና እያመጣችሁ ፎቶ መለጠፍ፣ ሰውን ማባላት፣ የሰውን ህይወት ለመበጥበጥ እንደዚህ የምትሮጡ ሰዎች በጣም ነው የምታሳፍሩት። ይህ ነገር ይስተካከል ብዬ አስባለሁ። ይመቻችሁ። የሰው ይቅርታ መጠየቅ የለም። እኔ ነው እኛ ነን እሱም በቡዳን በምንበላው ኧረ ማርያምን። ቡዳ ራሱ እሱ ቢበላው ያቅረዋል። ቡዳው ራሱ ኧረ ነውር ነው። ምን አንቀዠቀዣችሁ? ሲጀመር የሰው ትዳር አትግቡ ተብለ ነበር። ልክ ነሽ። በእርግጥ ቡዳም አይደለም ዲያብሎስን ብትይ ይገባናል። ይገባል። ቅዥቅዥ አለን፣ ቅዥቅዥ አለን። እንግዲህ ቤቷን፣ ገመናዋን እሷ ነው የምታውቀው። ከዚህ በኋላ ግን ትዳር ውስጥ አንግባ ብድግ ተብሎ ሲታረቁ ቡዳ አይን አውጣ ነው የምንባለው። ለአንቺ ግን ሁለት አንድ ነገር ቢያረግሽ ሁለተኛ። በነገራችን ላይ ማለት ነው ልጅቷ እውነቷን ነው ማለት ነው። እንግዲህ ብዙ ሰው እንግዲህ እኔም ቪዲዮ ሰርቻለሁ ቲክቶክ ላይ፣ በጣም ተጨንቀንላትና ተጠበንላት እንግዲህ ስታለቅስ፣ እንግዲህ እንባ ተናንቋት ነበር። ከዚህ በፊት እንግዲህ ለምንድነው ምግብ ስትበይ ማትቀንሽ ብሎ ሲናገራት ነበርና እና እንግዲህ ይኸው በአደባባይ እንግዲህ በቲቪ ፊት እንግዲህ አሳቀኩ፣ ውሃ የሰውን ፊት አሳየው ውሃ፣ እንግዲህ እያለች ነበር እና ካሁን በኋላ በቃ በሰው ትዳር ውስጥ በሰው ላይፍ ውስጥ እንዲጥልቅ ማለት አያስፈልግም። እኛንን መጨረሻ ላይ ተናጋሪ የምንባለው አላሳቢም፣ አላዋቂ የምንባለው በነገራችን ላይ እኛ ለሰዎቹ አስበን የተናገርነው ሰዎች የተቆረቆርነው በነገራችን ላይ ሌላ ነገር የምንባለውና የሰው ሕይወት ውስጥ በቃ አንግባ። ይምር እዛው እዛው

አይፎን 17 ፕሮ ማክስ የድንግል ሴት እጅ ውስጥ እንዴትም ሊገባ አይችልም ያሉ እንግዲህ፣ ቀኔው የገባው እንግዲህ ገብቷችኋል ብዬ አስባለሁ። እንግዲህ ሴቶቻችን ግን ትንሽ ባት ባልጉ ስነስርዓታችሁን ብትይዙና እንደዚህ ግን ሁሉንም ነገር ፊት ለፊት እንደዚህ እንደዚህ ማሳየት ምናምን ነገር አያስፈልግም። እኔ ግን የተመቸኝ ገቢዎች እንዴት አይቆርጡባችሁም ምናምን ነገር ግብር እንዴት አይሰበሰቡባችሁም ያለው ነገር በጣም ነው የተመቸኝ። ሴቶቻችን ግን ትንሽዬ በልኩ አድርጉት። ሁሉንም ነገር በጣም ነው የሚያሳፍረው። ይህንን ነገር እንግዲህ በገሀድ መናገር አይጠበቅብኝም። የገባው ይገባዋል ብዬ አስባለሁ። እስቲ ሀሳብ አስቴታችሁንና የገባችሁን ነገር እስቲ ጻፉልኝ።

ብቻ እኔ ምንም ማለት አልፈልግም። ወደ ቀጣይ ቪዲዮ ውስጥ ይንለፍ። ከትዳር በፊት ሴክስ ትመክራለህ? እሱ እንደ ግንኙነቱ ነው፣ ማለት እንደ ልጁ ጥማት ይወሰናል። አሁን ይሄ ምን ይባላል? አሁን ይሄ ምን ይባላል? እንግዲህ አሁን ይሄ ልጅ አፋውጥቶ አልተናገረም እንጂ በጣም ብዙ ነገር እየፈለኩኝ ነው፣ ያንን ነገር አሳኩልኝ እንግዲህ እያለ ነው። ምን ይባላል? እኔ በጣም እንግዲህ ሶሻል ሚዲያችን እንግዲህ በጣም የተበላሻሸ ነው፣ እንግዲህ እየመጣ ያለው ምንም ማለት አንችልም። እንግዲህ እስኪ ሀሳብ አስቴታችሁን እንግዲህ አሁን ያደረገው ነገር ጥሩ ነው ብላችሁ ታስባላችሁ? ሀሳብ አስቴታችሁን እስኪ ኮሜንት ላይ ገልጹልኝ። ወደ ቀጣይ ቪዲዮ እናልፋለን። የቴስቴስትሮን መጠናችሁ እያነሰ ያለው ወንዶች የሆነ ነገር አድርጉ። እኔ እንጂ የሆነ የሚጨምርላችሁን ወይ ሙዝ ብሉ ኦር ሳምቲንግ አላውቅም። ምድረው የሆነ ነገር በነካችሁ ቁጥር እናንተ ማን ብላችሁ እንደዚህ ሰት መጥ አው መሚ እንዴ አው የምን አው አው መቶ ብላ አው እውነት እውነቴን ነው። እኔ እያሳሰበኝ ነው ደግሞ አንድ ወንድ ምናምን አይደለም። ብዙዎቻችሁ ወንዶች ምናምን የሆነ ታክሲ ላይ ምናምን ስትገቡ ምናምን አዎች እንደ ምንድን ነው የምን አዎች አልገባኝም። ጂም ግቡ፣ ሰውነታችሁን አጠንክሩ። ላልታችሁ ላልታችሁ የሆነ እጃችሁ ራሱ የሆነ ልልት ያለ ምናምን አራይ ሆነ ወግም አይደለ ስማ ቦልድ ይሄ እውነቷን ነው፣ እውነቷን ነው። እኔ በጣም ብዙ ቦታ እያጋጠመኝ ነው። አንዳንድ ወንዶች እውነቷን ነው። የቴስቶስትሮን መጠናቸው የቀነሰ ነው የሚመስለኝ። የምር ወንድ እየሆኑ አይደለም። እኔ እኔ ምን እየተጨሰ እንዳለ እኔ አየሩ ላይ ምን እየተጨመረ እንዳለ እኔ አላውቅም። የምር ነው እምላችሁ፣ ወንዶቹ እንደ ወንድ እየሆኑ አይደለም። የምር ሴቶቹ ናቸው እንደም አንዳንድ ቦታ ላይ እያየሁኝ ወንደ ወንድ እየሆኑ ያሉት። ኧረ ተው ወንዶች፣ እንደ ወንድ ሆኖ በጣም ነው የሚያስጠላው እኮ። እንደዚህ ቲ አስተካክሉ። ይሄ ልክ አይደለም። ባይዜ ይሄ ወደ ሌላ ነገር ነው የሚወስዳችሁ። በጣም ነው የሚደበረው። አድቡ ሥነ ሥርዓት የያዙ ጋይስ እንግዲህ ሀሳብ አስተያየታችሁን እየገለጻችሁልኝ ወደ ቀጣይ ቪዲዮ እናልፋለን። ሰዓት የምትመለከቱት የፈስ ውድድር በርካቶችን እያስገረምና እንዲሁም ደግሞ እያነጋገረ ነው የሚገኘው። ታዲያ አሪፍ ፈሳም የሆነ ሰው እዚህ ውድድር ላይ ይሳተፋል ማለት ነው። እንደምትመለከቱት እነዚህ ፈሳሞች እዚህ ላይ ይቀመጡና እንግዲህ የሚያወጡት የፈስ ድምፅና እንዲሁም ደግሞ ከፍተኛ የጋዝ መጠኑ በተለክቶ አሪፍ የፈሳና ጥሩ ያስጨነቀ ተሸላሚ እሺ እኔ አሁን ፈረንጆች ስራ ፈትናቸው አንልም። ምንድን ነው ቆይ አሁን እየተካሄደ ያለው እንግዲህ አሁን እነዚህ እኔ ደግሞ ከሁሉም የገረመኝ ምን እንደሆን ታውቃላችሁ? የልጁ ንግግር እነዚህ ፈሳሞች ደህና እንግዲህ፣ የፈሳ ሰው ይሸለማል እየተባለ ነው እንግዲህ እዛ። እንግዲህ ከሀገር መውጣት በነገራችን ላይ በጣም ብዙ ጥቅሞች አሉት። ከጥቅሞቹ መካከል እንግዲህ እንደዚህን ነገር እያስደረጓችሁ እንግዲህ ትሸለማላችሁ። እንግዲህ በረከቱም እንግዲህ ወደ ሀገራችንም እንዲገባ እንመኛለን። እስቲ ወደ ቀጣይ ቪዲዮ በመጨረሻም እልባት አግኝቷል። በቲክቶከሮች እንዲሁም ደግሞ በጋዜጠኞች መካከል ከፍተኛ የሆነ ሰጠገባ እንዲሁም ደግሞ ከመስመር የወጡ ንግግሮችና ዘለፋዎችን ጭምር ስንመለከት ነበረ። በተለያዩ ቲክቶከሮች እንዲሁም ደግሞ በጋዜጠኞች በኩል እንግዲህ ከፍተኛ የሆነ ውዝግብ ተፈጥሮ እንደነበረ የሚታወስ ነገር ነው። ነገር ግን በዛሬው እለት የአዲስ አበባ ወጣቶችና ስፖርት ፌዴሬሽን እንግዲህ ሁለቱን አካላት ፊትለፊት በማገናኘት በንግግር መፍታት እንዲሁም ደግሞ ስምምነት ላይ መድረስ ተችሏል ማለት ነው። ሁለቱም አካላት እንግዲህ ላጠፉት ጥፋት ይቅርታ ተጠያይቀው ለወደፊት አብረው ለመስራት እንደተስማሙም ጭምር እየሰማ እንገኛለን። በነ አሉላ እንዲሁም ደግሞ በነሶፊ በኩል እንደምትመለከቱት ከጀርባ ማለት ነው በቀጥታ ስርጭት በሬዲዮ ተናግሯል ማለት ነው። እንዲሁም ደግሞ በአዲስ አበባ ወጣቶችና ስፖርት ፌዴሬሽኑ እንግዲህ ጥሩ የሆነ ዜና ተሰምቷል ማለት ነው። እጅግ ደስ የሚል ዜና ነው። ለስፖርት እንዲሁም ደግሞ ለተለያዩ ስራዎች ጭምር ማለት ነው አንድ ላይ መስራቱ እንዲሁም ደግሞ መተባበሩ ጥሩ ውጤት እንዲሁም ደግሞ እድገትን ያመጣል እንጂ ጸብና መገፋፋቱ የትም እንደማይደርስ የተመለከትንበት ጉዳይ ይመስለኛል። እናንተ በሁለቱ መስማማት ምን እንደተሰማቸው አሳባችሁን ኮሜንት ሊያሳውቁኝ። ፐርሰናሊ ግን እጅግ በጣም ደስተኛ ሆኛለሁ። በአዲስ መርጃ ያመልሳሉ የፕላስ ምልክ የተጫራቸው ቤተሰቡ ነው። መልካም ምሽት። በጣም ነው ደስ የሚለው። እንግዲህ ባለፈው ከጋዜጠኞች እና ቲክቶከሮች እንግዲህ ትንሽ ግጭት ውስጥ ገብተው ነበር እና ሁለቱም እንግዲህ ተስማምተው ተከባብረው እንግዲህ ስብሰባ ነበራቸው። ተሰብስበው እንግዲህ ሁለቱም ያላቸውን ቅራኔና መሀል ላይ የተፈጠረውን ችግር ፈተዋል። እንግዲህ በጣም ነው ደስ የሚለው። በነገራችን ላይ ጋዜጠኞችን መከበር አለባቸው፣ ቲክቶከሮችን መከበር አለባቸው። ሁለቱም እኩል እኩል ስልጣንና እኩል ኢንፍሉዌንሴሽን ያላቸው ጎበዝና ተጽዕኖ ፈጣሪ ስለሆኑ ሁለቱም ተከባብረው እንደ ሀገር እንደ ወጣት እንደ ዜና አቅራቢና እንደ ጋዜጠኛ እንደ ቲክቶከር እንደ ሶሻል ሚዲያ ኢንፍሉዌንሰር እንግዲህ መቀጠል መቻላቸውንና መከባበ ማህበራቸውና ስነ ስርዓት በመሃላቸው መኖር ነው እንግዲህ ያሳዩን። በጣም ነው ደስ የሚለው። እኔ በበኩሌ በጣም ነው የተደሰትኩት። እስቲ ሐሳብ አስተያየታችሁን ስጡኝ። ሰብስክራይብ እና ሼር ማድረግ ደግሞ እንዳይረሳ፣ ይመቻችሁ። እንግዲህ ውድ የዩቲዩብ ቤተሰቦች ዛሬ እንግዲህ ለእናንተ ይሆናችኋል ይመጥናችኋል ብዬ ያዘጋጇችሁ ቪዲዮዎች ይህንን ይመስሉ ነበር። እንግዲህ በቀጣይ ቀን እስክንገናኝ ድረስ መልካም ቀን ይሁንላችሁ። ሁላችሁም እንግዲህ ሰብስክራይብ፣ ሼር እና የደውል ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋል። ይመቻችሁ።